አውሮፕላን አብራሪዎች በስልጠናቸው ወቅት የሚማሩት አንድ አስፈሪ እምነት አለ። ስፓሻል ዲስኦሪንቴሽን ይሉታል። አንድ ፓይለት በከባድ አውሎ ነፋስ ወይም በድግድግ ደመና ውስጥ ሲገባ በአንዴ ሁለት ነገሮችን ያጣል። አንደኛ እይታውን ያጣል፣ ሁለተኛ ደግሞ ራሱን ያጣል። በዚህን ጊዜ አስደንጋጭ ነገር ይፈጠራል። የሰውነቱ ህዋሳት መዋሸት ይጀምራሉ። አውሮፕላኑ በፍጥነት ወደ መሬት እየተምዘገዘገ ቢሆንም የፓይለቱ ውስጣዊ ስሜት ግን ወደ ላይ ወደ ሰማይ እየወጣ ነው። ምንም አትንካ ብሎ ይጮብበታል። ሰውነቱ ወደ ቀኝ ታጠፍ ይለዋል። እውነታው ግን ተቃራኒ ነው። ይህ በህይወትና በሞት መካከል ያለ ሰከንድ ነው። ፓይለቱ የሚሰማውን የሰውነት ስሜት ካመነ ውጤቱ የሞት አዙሪት ወይም ግሬቭያርድ ስፓይራል ይባላል። መጨረሻው ውድቀት ነው። ለመትረፍ ማድረግ ያለበት አንድ ከባድ ውሳኔ ብቻ ነው፡ የራሱን ስሜት፣ የራሱን ፍርሃት፣ እንዲሁም የራሱን እርግጠኝነት እርግፍ አድርጎ መተውና ከፊቱ የሚታየውን የመቆጣጠሪያ መሳሪያ ወይም ኢንስትሩመንት ብቻ ማመ መሳሪያው ስሜት የለውም። መሳሪያው አይዋሽም፣ እውነቱን ብቻ ይናገራል። ሕይወትም ልክ እንደዚህ ናት። ድንገት ክፉ ቀን ሲመታ የገነባ ነው ሲፈርስ፣ ወይም የምንወደውን ሰው ስናታ ወደ ስፓሻል ዲስኦሪንቴሽን እንገባለን። ስሜታችን ይዋሸናል። ሁሉም ነገር አከተመ፣ ተስፋ የለህም፣ ውድቀሃ ብያለ ይጮህብናል። ጭንቀት ልክ እንደ ተበላሸ ኮምፓስ አቅጣጫችንን ያሳስተናል። ግን ወዳጆቼ በዚህ ሰዓት ስሜታችሁን አትመኑ፣ መሣሪያችሁን እመኑ። ዛሬ በዚህ ቪዲዮ ልክ እንደ ፓይለቱ ስሜታችሁ ሲዋሻችሁ ከውድቀት የሚያድናችሁን ሳይንስና ፍልስፍና የመሰከሩለትን የህይወት መቆጣጠሪያ መሳሪያ እናያለን። ይህ ቪዲዮ ከምስቅልቅል ህይወት ውስጥ ወደ ንጹህ አእምሮ የመመለሻ ካርታችሁ ነው። ለመሆኑ ችግር በመጣቁት አእምሮአችን ለምን መስራት እንደሚያቆም ሳይንሳዊ ምክንያቱን ታውቃላችሁ? ሳይንቲስቶች ይህንን አሚግዳላ ሃይጃክ ወይም የአእምሮ መጠለፍ ይሉታል። ነገሩን በደንብ ለመረዳት እስቲ አእምሯችንን በፍጥነት እንደሚሄድ መኪና አድርገን እንሳለው። በተለመደው ሰላማዊ ጊዜ የመኪናውን መሪ የያዘው የእናንተ ሎጂክ ወይም ምክንያታዊ አእምሮ ነው። ነገር ግን ድንገተኛ አደጋ ወይም መጭንቀት ሲፈጠር ፍርሃት የተባለ ሌላ ስሜታዊ ሾፌር ይመታና ምክንያታዊውን አእምሮ ከወንበሩ ገፍቶ ያዋገዋል። እናም መሪውን በኃይል ጨብጠዋል። አሁን መኪናውን እየነዳ ያለው ዋናው ሹፌር አእምሮአችሁ ሳይሆን የደነገጠው ስሜታችሁ ነው። ለዚህ ነው በችግር ሰዓት የምንወስናቸው ውሳኔዎች ብዙ ጊዜ ስህተት የሚሆኑትና ለጸጸት የሚያጋልጡ። ታላቁ ፈረንሳዊ መሪ ናፖሊዮን ቦናፓርት ይህንን የመረጋጋት ጥበብ ሲገልጽ እኔ የምፈልገው ጀግና ሌሊት 8 ሰዓት ላይ ወይም ቱኤኤም ላይ ከእንቅልፉ በድንገት ሲቀሰቀስ እንኳን የማይደናበር እና ባልተዘጋጀበት ሰዓት ትክክለኛውን ውሳኔ የሚወስን ነው ብሎ ነበር። ታዲያ ስሜት መሪውን በተቆጣጠረበት በዛ ቅጽበት ናፖሊዮን የሚለውን አይነት መረጋጋት እንዴት ማምጣት ይቻላል? መልሱ አንድ ብቻ ነው። ራስን ከሁኔታው ነጥሎ ማየት ወይም ስሜታዊ ርከት ዲስታንስ መፍጠር። እስቲ ይህንን ሁኔታ በአይነ ህሊናችሁ ሳሉት። አንድ ቀን ጠዋት ሥራ ቦታችሁ ላይ ናችሁ። በድንገት አለቃችሁ ወይም የሥራ ባልደረባችሁ ለፍታችሁ የሠራችሁትን ሥራ የሚያንቋሽሽ ስማችሁን የሚያጠፋና ፍጹም ኃላፊነት የጎደለው ኢሜይል ይልክላችኋል። በዚያች ቅጽበት የሚፈጠረውን አስቡት። ደም ወደ ጭንቅላታችሁ ሲፈስ ይታወቃችኋል፣ ልባችሁ በፍጥነት ይመታል፣ ጣቶቻችሁ ይርገበገባል። ወዲያውም ያንን ሰው መልሶ የሚያዋረድ የውርደት ካባ የሚያለብስና ማን እንደሆናችሁ የሚያሳይ ጠንካራ ምላሽ በፍጥነት ጽፋችሁ ጨረሳችሁ። አሁን ጣታችሁ ሴንድ የሚለውን ቁልፍ ለመጫን ተዘጋጅቷል። ውስጣችሁ ያለው ስሜት ላከው፣ አሁኑኑ፣ ተንፈስ፣ ማንነትን ይወቀው እያለ ይጮህባችኋል። ልክ እዚህ ጋር ቁሙ። ይህቺ ሴንድ የምትባለው አንቁልፍ ከመጫናችሁ በፊት እጃችሁን ወደ ኋላ መልሱና አንድ ወሳኝ ቀመር ተጠቃሙ። ይህ ቀመር ብዙ መሪዎችን ከውድቀት ያዳነ የአስር አስር አስር ህግ ይባላል። ከስሜታችሁ ጋር ከመነታረክ እነዚህን ሦስት ወሳኝ የጊዜ መነጽሮች ተጠቅማችሁ እራሳችሁ ጠየቁ። አንደኛ ይህንን ኢሜል አሁን ብልከው ከአስር ደቂቃ በኋላ የሚኖረኝ ስሜት ተንፍሼ ስለ ወጣሁ እፎይታና እርካታ ሊሆን ይችላል። ሁለተኛ፣ ውጤቱን ከአስር ወር በኋላ ስመዝነው ግን ምናልባት በስሜታዊነት በወሰንኩት ውሳኔ ምክንያት ከስራ ተባርሬ ስሜ ጠፍቶና የገቢ ምንጭ አጥቼ ዋጋ የሚያስከፍለኝ መሆኑን እረዳለሁ። ሶስተኛ፣ ይህ ጉዳይ ከአስር ዓመት በኋላ ባለው መነጽር ሳየው ይህ ኢሜይልም ሆነ ይህ ሰው በሕይወቴ ቦታ ስለማይኖራቸው ለትልቁ የሕይወት ጉዞዬ ምንም አይነት ትርጉም እንደሌለው ይገለጠልኛል። ይህንን ስታደርጉ አእምሯችሁ ከአቡን ወይም ፕሬዘንት ባያዝ ወጥቶ ወደ ወደፊት ፊውቸር ፐርስፔክቲቭ መመልከት ይጀምራል። አብዛኛው ዛሬ የሚያንከለክለን ጉዳይ በአስር ዓመት መነጽር ሲታይ ኢምንት ነው። ይህ እይታ የተጋረደባችሁን የስሜት ጭጋግ ገፎ ትልቁን ምስል እንድታዩ ይረዳችኋል። የውጭው ዓለም ሲተራመስና ከቁጥጥር ውጭ ሲሆን ማድረግ ያለባችሁ ሁለተኛው ነገር የውስጥ ዓለማችሁን መቆጣጠር ነው። አንድ እውነት ልንገራችሁ፣ አእምሮአችን ግርግርን ይጠላል። በተለይ ድንገተኛ መርዶ ሲሰማ ወይም ህይወት ሲናወጥ፣ አእምሮ ደህንነት እንዲሰማ ይፈልጋል። ታዲያ በዚህ ጊዜ ሰላምን የምታገኙት የት ነው? መልሱ ያለው ሩቲን ወይም በጥቃቅን ልማዶች ውስጥ ነው። የጥንት የጃፓን ሳሙራዮች አንድ አስገራሚ ልማድ ነበራቸው። ነገ ወደ ከባድ ጦርነት እንደሚገቡና ምናልባትም እንደሚሞቱ እያወቁ በዚያች ዋዜማ ምሽት ላይ ተቀምጠው በጣም ረጋ ያለ የሻይ ስነ ስርዓት ያካሂዱ ነበር። ይህ እብደት ሊመስል ይችላል። ነገ እኮ ትሞት አለ። ሻይ ምን ይሠራልሃል ትሉ ይሆናል። ነገር ግን ሳሙራዮቹ ይህንን የሚያደርጉት ለሻዩ ብለው አይደለም፤ መልእክቱ ለአእምሮአቸው ነው። በሞትና በግርግር መሃል ሆነው ነው ውስጣዊ ሰላማቸውን የሚመልሱት፤ እያንዳንዱም የሻይ ሲኒ በርጋታ በማንሳትና በማውረድ ነው። እናንተም ዛሬ ዓለማችሁ ሲናወጥ እንደ ሳሙራዮቹ የራሳችሁን የሻይ ሥነ ሥርዓት ፍጠሩ። ጠዋት ስትነሱ አልጋችሁን በጥሩ ሁኔታ አንጥፉ፤ ለአስር ደቂቃ ብቻችሁን ሆናችሁ ቡናችሁን ጠጡ ወይም ደግሞ ለጥቂት ደቂቃዎች በጸጥታ ተራመዱ። እነዚህ ነገሮች ቀላል እንዳይመስሏችሁ። በችግር ሰዓት የምታደርጉት እያንዳንዷ ትንሽ ሥርዓት ያለው እንቅስቃሴ ለአእምሯችሁ እንዲህ የሚል ጠንካራ መልእክት ያስተላልፋል፣ አየ ሁሉም ነገር አልፈራረሰም፣ አሁንም እኔ መቆጣጠር የምችለው ዓለም አለ። ግርግር ሲበዛ መልህቃችሁን ጣሉ። ውጪው ባይሰማችሁ የራሳችሁን ክፍል ግን ማስተካከል ትችላላችሁ። መረጋጋት የሚጀምረው እዛ ነው። በህይወት ጨዋታ ውስጥ ትልቁ ስህተታችን ሁሌም ራሳችንን እንደ ተጫዋች ብቻ ማየታችን ነው። እስቲ አንድ ወሳኝ የሆነ የእግር ኳስ ጨዋታ በአይነ ህሊናችሁ አስቡ። ሜዳ ላይ ያለው ተጫዋች ኳሷን ይዞ ሲወጥ የሚሰማው ነገር የልብ ምት፣ የትንፋሽ መቆራረትና የተቃራኒ ተጫዋቾች ጫና ነው። አይኑ የሚያየው ከፊቱ ያለውን ጠባብ ርከ ብቻ ነው። በዚህ ጭንቀት ውስጥ ሆኖ በስተቀኝ በኩል ለብቻው ነፃ ሆኖ የቆመውን የቡድን አጋሩ ላያየው ይችላል። ምክንያቱ ደግሞ ጨዋታው ውስጥ ስለሰጠመ ነው። አሁን ደግሞ ራሳችሁን ከሜዳው አውጡና በስታዲየሙ ላይ ከፍ ብሎ በተሠራው መቀመጫ ወይም ትሪቡን ላይ አስቀምጡ። ከዚህ ከፍ ካለ ቦታ ሆናችሁ ስታዩ ሜዳው በሙሉ ፍንትው ብሎ ይታያችኋል። ተጫዋቹ ያላየውን ክፍት ቦታ እናንተ በግልጽ ታይታላችሁ። ተጫዋቹ ሲጨናነቅ፣ እናንተ ግን ወደ ቀኝ አቀብለው እንጂ ብላችሁ መፍትሄ ትናገራላችሁ። የህይወትን የህይወት ምስጢር ይኸው ነው። ችግር ሲመታ እናንተ ተጫዋች ብቻ ከሆናችሁ በስሜት ትታወራላችሁ። መፍትሄው አጠገባችሁ ሆኖ አታዩትም። ስለዚህ ችግር ሲያንዣብብባችሁ በአእምሮአችሁ ከሜዳ ውጡና ትሪቡኑ ላይ ሆኑ፣ ራሳችሁን እንደ ሌላ ሰው ከላይ ተመልከቱት። ወደ ራሳችሁ እየጠቆማችሁ አሁን ይህ ሰው በዚህ አጣብቂኝ ውስጥ ነው፣ ቀጣዩ የተሻለ እርምጃ ምንድን ነው ብላችሁ ራሳችሁን ጠይቁ። ቋንቋችሁንም ቀይሩ። እኔ ፈሪ ነኝ አትበሉ፣ ይህ ማንነታችሁን ይወክላል። በምትኩ እኔ ፍርሃት እየተሰማኝ ነው በሉ፣ ይህ ስሜታችሁን ብቻ ነው የሚወክለው። ስሜት ልክ እንደ ደመና መጥቶ ይሄዳል፣ እናንተ ግን ጸንታችሁ ትቀራላችሁ። በችግር ሰዓት ተጫዋች ብቻ አትሁኑ፣ ታዛቢም ሁኑ። ያን የሜዳው በሙሉ ይታያችኋል። ግራ መጋባት የሚፈጠረው መፍትሄው ስለጠፋ ሳይሆን ሁሉንም ነገር በአንድ ጊዜ ለመፍታት ስንሞክር ነው። እስቲ አንድ አስደንጋጭ ሁኔታ ነበር። አሁን ባላችሁበት ቤት ውስጥ በድንገት እሳት ቢነሳ እና ለመውጣት ሁለት ደቂቃ ብቻ ቢኖራችሁ ምን ታደርጋላችሁ? ቁም ሳጥን ከፍታችሁ ልብስ ትመርጣላችሁ ወይስ የተበላሸውን የድሮ ቴሌቪዥን ተሸክማችሁ ትወጣላችሁ? በፍፁም በዚያች የሞት አፍታ ወሳኝ ሰነዶችን፣ የምትወዱትን ሰው ወይም ውድ ንብረታችሁን ብቻም የምትይዙት፣ ሌላው ሁሉ አላስፈላጊ እንደሆነ በቅጽበት ይገባችኋል። የሕይወት ቀውስ ወይም ክሪሲስ ማለት የጣፈንታ እሳት ነው። ይህ እሳት የመጣው እናንተን ለማጥፋት ሳይሆን በእናንተ ላይ የተጣበቀውን አላስፈላጊ እምነት፣ የማይጠቅም ጓደኛና የውሸት ማንነት አቃጥሎ ለማጽዳት ነው። በቢዝነስ ዓለም የተፈጠረ አንድ እውነተኛ ታሪክ ልንገራችሁ። በ1997 እንደ ኢትዮጵያ አፕል የተባለው ኩባንያ ሊከስር ሁለት ወር ብቻ ነበር የቀረው። ኩባንያው ተንገዳግዶ ሊወድቅ ነበር። በዚህ ጊዜ ስቲቭ ጆብስ ተመልሶ መጣ። ሁሉም ሰው ስቲቭ አዳዲስ ምርቶችን በመፍጠር ኩባንያውን ይታደገዋል ብሎ ጠብቆ ነበር። እሱ ግን ያደረገው ተቃራኒ ነው። በአፕል ውስጥ የነበሩትን 350 ምርቶች ሰረዘ። አዎ፣ አስወገዳቸው። እናም በነጭ ሰሌዳ ላይ አንድ መስመር አሰመረና ትኩረቱን በአራት ምርቶች ላይ ብቻ አደረገ። በውጤቱ አፕል ከኪሳራ ወጥቶ አሁን የምናውቀው የዓለማችን ቁጥር አንድ ኩባንያ ሆነ። ወዳጆቼ የህይወታችሁን አፕል ለማዳን ስቲቭ ጆብስም ሁኑ። በችግር ሰዓት አዳዲስ ነገር ለመጀመር አትሞክሩ። ዝም ብላችሁ በመጨመር ብቻ አትመኑ። አንዳንድ ጊዜም አስፈላጊ ሆኖ ሲገኝ መቀነስን አክሩበት። እነዚህ ወሳኝ ጥያቄዎች ጠይቁ። ዛሬ መደረግ ያለበት አንድ ወሳኝ ነገር ምንድን ነው? የቱ ጉዳይ ነው ለጊዜው መተው ያለበት? በማለት የጥንት ስቶይኮች እንደሚሉት ጥበብ ማለት ብዙ ማወቅ ሳይሆን አስፈላጊውን ለይቶ ማወቅ ነው። በህይወት ማዕበል ውስጥ መርከባችሁ እንዳትሰጥም ከፈለጋችሁ ሻንጣችሁን አቅልሉ። ንጹሕ አእምሮ የሚገኘው አስፈላጊውን ብቻ በማስቀረት ውስጥ ነው። ወደ መግቢያው ታሪክ እንመለስ። ያ በከባድ አውሎ ነፋስ ውስጥ የገባው ፓይለት በህይወት ሊተርፍ የቻለው እንዴት ይመስላችኋል? አውሎ ነፋስን ስላቆመው ነው? በፍጹም ማንም ሰው አውሎ ነፋስን ማቆም አይችልም ከፈጣሪ በስተቀር። ፓይለቱ የተረፈው ስሜቱና ፍርሃቱ ሲዋሸው ከፊቱ ያለውን መቆጣጠሪያ መሳሪያ ወይም ኢንስትሩመንት ብቻ ለማመን በሚወሰኑ ነው። ወዳጆቼ እናንተም ዛሬ በህይወታችሁ ማዕበል ውስጥ ሆናችሁ ይሆናል። ልክ እንደ ፓይለቱ ስሜታችሁ አልቃህ ወርቃህ እያለ ይዋሻችሁ ይሆናል። አትስሙት። በዚህ ቪዲዮ ያየናችሁ አራቱ ህጎች የእናንተ የህይወት መቆጣጠሪያ መሳሪያዎች ወይም ኢንስትሩመንትስ ናቸው። እስቲም ከልሳቸው አንደኛ፣ የ10 10 10 ህግን ተጠቀሙ። ማለትም ከስሜት ጭጋግ ወጣችሁ ወደ ሩቅ ተመልከቱ። ሁለተኛ መልህቃችሁን ጣሉ። ይህም ማለት በትንሽ የዕለት ልማዶች የውስጥ ዓለማችሁን አረጋጉ። ሶስተኛ፣ ከሜዳው ወደ ትሪቡን ውጡ፣ ወይም በሌላ አባባል ተጫዋች ብቻ አትሁኑ፣ ተመልካችን ሆኑ። አራተኛ፣ ሻንጣችሁን አቃሉ፣ ማለትም ሁሉንም ለመፍታት አትሞክሩ። ስቲቭ ጆብስ ሁኑና አላስፈላጊውን አስወግዱ። አስታውሱ፣ ጀግንነት ማለት አለመፍራት አይደለም። ጀግንነት ማለት እየፈሩ ትክክለኛውን ነገር ማድረግ ነው። አውሎ ነፋሱ ሊጥላችሁ አልበቃ እናንተን ምርጥ ፓይለት ሊያደርጋችሁ እንጂ። ከጭጋጉ በላይ ሁሌም ፀሐይ አለች። ወደ ላይ ተመልከቱ። እስከመጨረሻ ስለተከታተላችሁኝ አመሰግናለሁ።